እና በላቸው ጠብቃለች አባ እስክመጣ ይህ ብርባድ ጋይ ታፕታፕን ኮፕልንኩን ሼር ሼር አርጉ እኔ ሼር አርጉ አለው ወይዬ ቡራ ኤብሪባዲ ጋይስ ታፕታፑን እየሄዳችሁ ኧረ ፋምሌ እናት ትሙት ትለያላችሁ አንድ ሺ ሶስት መቶ ትለያላችሁ ወይኔ ፋምሌ ቅበሩኝ ቅበሩኝ መድኃኒዓለምን ቅበሩኝ

ግን ጀምራለሁ ጀምራለሁ። እስኪመጣ ግን ታፕታፕ እና እኮ ክልክ እያሰረኩ ነው። ታፕታፕ እናንተ ሚሊዮን አልፋችኋል በታፕታፕ። እኔ ታውቃለህ፣ ኔትወርክ አንተ ይሰማል ይሰማል። ጉራጌ ማስቲካውን ትፋ፣ ደንግጠህ እንዳትሞት ውጠው።

ድራማው ነው። ድራማው ነው። አንድ ሺህ አራት መቶ ሰው አለ እናቴን፣ ስንት ሰው አለ? ያስተካል ህዝብ ና፣ እኛ ይቅርብ፣ እኛ ይቅርብ፣ ትደነግጣለህ

ባርሳና ለም ሳያንልን አንተ ደግሞ ሁለት ድርብ ለቅሶ ሊሆንብ ነው ዛሬ። ወይኔ ወንድምህ ያይዙሽ። ሸመጠጥ አሪፍ ነው ሸመጠጥ። ጋይዝ ኤቨሪባዲ አንድ ሺ አራት መቶ ሰው አላችሁ፣ ታፕታፑና ኮፕሊንጉን አንድ ሚሊዮን ሼር ሼር አባ ጋ አንዴ ነው ሼር ማድረገው። እስከዛ አራት ሰዓት ምናምን ድረስ ይመጣል

እሱን እኔ አንተ እንዴት ዘ ማርያምን ቃልዴ ናት ማለት ጌም ላይ ይሄ ላስት ጌም ዋን ሳይሆን በስቶፕ ሥሪ ነው ዋን ዋን ነው። ለምሳሌ ሁለት ሁለት ከሶስት ጌም እንጫወታለን። ሁለት ከተሸነፍክ ዘለ መውጣት የለብም። ሶስተኛውን ትጫወተውና ትወጣለህ። አሸናፊ ነው። አፍረግ ሁለቱን ትሸነፋለህ አባ

ነቅሎ አይወጣም፣ ይታገሳል። ሁለት ሸነፋለ እንዳትወጣ አልመጣም፣ ገና ነው። አልመጣም ሁለት ሸነፋለ እንዳትወጣ። ባጭሩ በቃ እኛ አንወጣም፣ አንሸነፈ ብንሸነፈ አንወጣም። ግን አንሸነፍ ብዙ ያልመጣ ሰው ይኖራል። ሴራ አደርጉት አባ እስኪመጣ እኛም እናንተጋእኛ ጋር መጣ። አባ መጣ፣ እኛ ጋር፣ እኛ ጋር መጣ። እኛ ጋር መጥቷል። ስንት አይነት አባ እንዳለ ታውቃለህ? ሁላቸው ቤተሰብ ቤተሰቦቻችን፣ ብዙ ፕሮፋይሉን አባ ብላ ብሎ ነው። አንድ ሚሊዮን ግባ። ይቆይ አንዴ

ሌስ ጎ ጋይ ሳተፈ ሚሉን ሀያ ሺ ሰው ሼር እናደርግ፣ ብዙ ሰው ነ ሼር እናደርግ። ጋይ ስታታፍሽ አባ አልመጣም። እኔ ደግሞ አፍታ ስመጣ እንዴት እንደምመጣ እኔ እኮ አውቃለሁ። እኔ ካልመጣሁ እንዳትጫወት ብሎኛል ብሎኛል ማርያምን። አንድ ጊዜም የመታወቂያ ዘመን አስቀየርካ? ለምን አላስቀየርም? ለምን አላስቀየርም? እንኳን መታወቂያ እሺ። ለምን አሁን ስገባ አባ ይመጣል ብለህ አልጻፍክም? እንደ ምን ማለት ነው? አንተ አባ ይመጣል አትጠብቅም? ትንሽ ታገሳ። ታፕታፕ፣ ወይኔ አንድ ሚሊዮን አልገባም። በዛ ላይ እናቴ በታፕታፕ በኮፕሊንክ ሄዳችኋል። ጋይ እስኪ አንድ ሺ አምስት መቶ ሰው አላችሁ። ታፕታፕ ኮፕሊንክ ሼር አርጉሽ፣ ሼር አድርጉ ያለው ይመጣል። የሱ ሰዓት ገና ነው። ባይዘ ቡራ በቀደመ ታቀልሻ እንትን ሰዓት ላፊ ምናምን ነው የሚመጣው እሱ ለአራት ገብታችሁ ጌም ነው። ለእናትም አባቴም ነው። ይመጣል ተረጋግጥቸው ጉራ ምን ይመሰለ እኔ ታተግበላቸውበኛ የጨዋታው ድምቀት ነው። ግን የምትገባው ሰው ማለት ነው፣ የሚያጨበጭብ ሰው ታውቃለሽ፣ ማጨበጭብ እኔ ተናገር፣ አዝረከርካለሁ እኔ። ቀኔን ችግር የለውም። እየሰማሁህ ነው። ጠበቃዬ፣ የኔ ቀብራራ፣ እየሰማሁህ ነው። አሁን በላቸው። ለአባ ቴክስት ላክለት። ማን ነው? አስልክለት። ምን ትለዋለህ መሰለህ? አረ እየጠበቁ ነው እናቴ የኔ የህይወቴ አጋር ቢሆን እሱ ሰው እሱ ብቻ ነው የህይወቴ አጋር እሱ ብቻ ነው ማለት ለምን መሰለህ? ጌምም አንዴ ስመኝስ፣ አንዴ ተረጋጋስ። እኔ የህይወቴ አጋር ጌምም እንደዚህ

ግን ደግሞ ወተ ቪዲዮ ስትሰራ ከሶስት ሰዓት ጀምሮ አርብ ዕለት እንገናኝ፣ አልኳ ቤተሰቦችን ጠርታ አሁን ተኩል ነው ነው። እንደዛ ነው ያልከው? ሶስት ሰዓት ብለህ ከሆነ የመጡትን ሰዎች ሪስፔክት አይ፣ ኖርማል ነው። እነሱ ይረዳሉ። እነሱ ለእነ ታፕ ታፕ ኮንፈረንስ ከአራት ሰዓት ጀምሮ ይሁን ማለት ነው። አዎ፣ ጌሙ ከአራት ሰዓት ጀምሮ በላቸው። አሁን አንተ ያስረፈርከን ዘፈን ዝፈንልን። ቅጣትም አይደለም እንደ በቃ፣ እዚሁ እንደ ጨዋታ ሰዓቱም እንዲገፋልን ዝፈንልን። ዘፈን እንደዚህ የሚለውን ልዩ ደስ ያለ ራሴ ሰዓቱ እንዲገፋለን ያው ፋሚሊዎችም እንዳይደብራቸው፣ ፈታ ታቅኛለሽ። ጉራ እኔ አዘፍናለሁ እንጂ አዘፍንም። ታቅኛለሽ፣ እንዲህ ትቀልዳለህ። ዘፈን ምናምን እኔ እኮ አሁን አንድ ሁለት ስህተት ነው የሰራኸው። አትፍታህልም እኮ በላቸው። ያው አሁን ሰዓታችንን ሉዝ አደረግን አይደል? ሶስት ሰዓት ተብሎ ምን ችግር አለው እናንተ? እስከ አራት ሰዓት ድረስ ግጭት ያለ ነው። እሺ አሁን አንተ በዛ ፈምን ችግር አለው? በቃ የሁሉ ፋሚሊ ቁጭ ብሎ እኔ ደንሳለሁ፣ አንተ ዝፈን። እናትን ከፈለጋችሁ እኔ ደንስላቸዋለሁ የሚደነስበት ዘፈን